ሰላም ውድ ቴሌቪዥን ተመልካቾቻችን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ከዮት ቴሌቪዥን የሰዓቱን መረጃዎች ይዘን ቀርበናል። አስጨናቂ ሀብታውን መረጃውን በመምራት ከእናንተ ጋር ቆያለው። አብራችሁን ቆዩ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከጎ መልቲፕል ኢንተርናሽናል ጋር በመተባበር በጉዲና ቱምሳ 100 ለሚደርሱ ከየቤተ እምነቱ ለተወጣጡ የሴቶች አገልግሎት ተወካዮች አሰልጣኞች ስልጠና ሰጠ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል መንፈሳዊ ዘርፍ የሴቶች ጉዳይ አስተባባሪነት ጥቅምት 17ና 18 ቀን 2018 ዓ ም በጉዲና ሁለገብ የስልጠና ማዕከል 100 ለሚደርሱ እና ከተለያየ ቤተ እምነት ለወጡ ሴት አገልጋዮች እና አመራሮች እንዴት የደቀ መዝሙርነት አገልግሎትን ማብዛት እንደሚቻል የሚያነስ የአሰልጣኞች ስልጠና ተሰጥቷል። መሰረቱን አሜሪካ ያደረገው የጎ መልቲፕላይ ኢንተርናሽናል ዓለም አቀፍ ዳይሬክተር የሆኑት ዶክተር ኦሊሰን ኩርት ዊሊያም ስልጠናውንም ሰጥተዋል። ስልጠናውን የወሰዱት ሴቶች ወደ አጥቢያ ቤተ ክርስቲያናቸውና ወደየቤተ ወደ እምነቶቻቸው በመመለስ ይህንን ስልጠና እንደሚሰጡ የሚጠበቅ ሲሆን ለዚህም ደግሞ አስፈላጊ የሆኑ የማሰልጠኛ አቅርቦቶችን እንደተሰጣቸውም ተገልጿል። ከዚህም ጋር በተያያዘ የኢትዮጵያ ወንጌላ ማንቻ ቤተ ክርስቲያናት ካውንስል የውጭ ግንኙነት ከጎ መልቲፕላይ ኢንተርናሽናል ጋር በመተባበር በያዝነው ሳምንት እንዲሁም በቀጣይ ሳምንት ተመሳሳይ የሆነ የደቀ መዝሙርነት አገልግሎትን ማብዛት ላይ ያተኮረ ስልጠና በምስራቅ ኢትዮጵያ ማለት በድሬዳዋ ሀረሪ እና ጅግጅጋ ለመስጠት ዝግጅቱን ማጠናቀቁን አሳውቋል በድሬዳዋ ሀረሪ እና ጅግጅጋ በሚሰጡት ስልጠናዎች ላይ የቤተ ክርስቲያን ተወካዮችና አገልጋዮች እንደሚሳተፉም እንዲሁም ስልጠናውን ከወሰዱ በኋላ ወደ አጥቢያ ቤተ ክርስቲያኖቻቸውን ወደ ቤተ እምነቶቻቸው በመሄድ ስልጠናም እንደሚሰጡ ተገልጿል። በምስራቅ አፍሪካና ታላላቅ ሐይቆች አካባቢ የሚገኙ ሀገራት አብያተ ክርስቲያናት ያቀፈው የወጣቶች ቅድመ ጉባኤ በኡጋንዳ ኢንቴቤ ተካሄደ። ባልደረባችን ሮማን ከሌል ተጨማሪ አላት። በምስራቅ አፍሪካና ታላላቅ ሐይቆች አካባቢ የሚገኙ ሀገራት አብያተ ክርስቲያናትን ያቀፈው የወጣቶች ቅድመ ጉባኤ በኡጋንዳ ኢንቴቤ ተካሂዷል። ወጣቶቹ በተለያዩ አህጉር አቀፍና ዓለም አቀፍ ጉዳዮች ላይ በመምከር ለጠቅላላ ጉባኤ የሚቀርበውን የጋራ አቋም አውጥቷል። በወጣቶች ቅድመ ጉባኤው የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ የልጆችና ወጣቶች አገልግሎት መምሪያ ዳይሬክተር የሆኑት ቄስ ወንድማገኝ አንዴሳ የተሳተፉ ሲሆን የቤተ ክርስቲያኒቱ ሁለንተናዊ ወጣቶች አገልግሎት ፓጌችንም አቅርበዋል፣ ልምድም አካፍለዋል። ወጣቶች ቅድመ ጉባኤ ከተጠናቀቀ በኋላ የህብረቱ ጠቅላላ ጉባኤም እየተካሄደ ይገኛል። የፋክላሃ ህብረት በምስራቅ አፍሪካና ታላላቅ ሀይቆች አካባቢ በሚገኙት አስር ሀገራት ያሉት አብያተ ክርስቲያናት በአካባቢው የሚከሰቱ ግጭቶችና የሰላም ችግሮችን ለመፍታት የድርሻቸውን እንዲወጡና የጋራ ግንዛቤ እንዲኖራቸውን በማሰብ ነው። እንደ አውሮፓውያን አቆጣጠር በ1999 ተመስርቶ በ2001 በኬንያ ስራ የጀመረው ክፍለ አጉራዊ ኢኮሚኒካል ድርጅትም ነው። መረጃውን ከቤተ ክርስቲያኒቱ ማህበራዊ ድረገጽ አገኘ ነው። ፋኖስ ኢንቴግሬትድ ኮሚኒቲ ዴቨሎፕመንት ኦርጋናይዜሽን የኦንላይን የገቢ ማሰባሰቢያ ፕሮግራም ጥቅምት 30 2018 በፋኖስ የዩቲዩብ ቻናል እንደሚያካሂድ ተገለጸ። ፋኖስ ኢንቴግሬትድ ኮሚኒቲ ዴቨሎፕመንት ኦርጋናይዜሽን ጥቅምት 30 2018 ዓ ም ለሚካሄደው በኦንላይን የገቢ ማሰባሰቢያ ፕሮግራም በፕሪምየር ቤስት ዌስተርን ሆቴል ጋዜጣዊ መግለጫ አካሂደዋል። ፋኖስ የተቀናጀ ማህበረሰብ ልማት ድርጅት ህጻናትንና ሴቶችን በመደገፍ ከ30 ዓመት በላይ በኢትዮጵያ ውስጥ እየሠራ የሚገኝ ግብረሰናይ ድርጅት ነው። ፋኖስ ህጻናትን ከቤተሰቦቻቸው ወይም ከዘመዶቻቸው አሊያም ከአሳዳጊዎቻቸው ሳይለይ ማህበረሰባዊ ስነ ልቦናቸው ተጠብቆ እንዲያድግ እያደረገ ያለ ድርጅት ነው። ፋኖስ በሚሰራባቸው ህጻናትና በሴቶች ላይ ያለውን ተደራሽነት ለማስፋፋትና ለበርካቶች ለመድረስ የሚያስችለውን የኦንላይን ገቢ ማሰባሰቢያ ፕሮግራም ጥቅም 30 2018 ቀን በፋኖስ ዩቲዩብ ቻናል ያደርጋል። በአዲስ አበባ ከተማ ባለፉት 3 ወራት ከ3 ሺህ በላይ የፍቺ ምዝገባ ተከናውኗል በማለት የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ መግለጹን ተከትሎ የወንጌል አማኞች በዚህ ጉዳይ ጥብቅ ጸሎት ሊያደርጉ እንደሚገባ ተገለጸ። የሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ አንደኛ ሩብ ዓመት አፈጻጸም ሪፖርት እንደሚያመላክተው በሩብ ዓመቱ 3032 የፍቺ ምዝገባ መከናወኑን የኤጀንሲው ዋና ዳይሬክተር አቶ ዮሴፍ ንጉሴ ለብስራት ሬዲዮ ተናግረዋል። በሩብ ዓመቱ ወሳኝ ኩነት ምዝገባ 153787 ልደት ምዝገባም ተከናውኗል። 25876 ሕጻናት በተወለዱ በ90 ቀናት ውስጥ የተመዘገቡ ሲሆን 4194 ደግሞ በአንድ ዓመቱ ውስጥ የተመዘገቡ መሆናቸውም ተናግረዋል። በተጨማሪም 10696 ጋብቻ በሩብ አመቱ ተመዝግቧል እንዲሁም አንድ መቶ የጉዲፈቻ ምዝገባ መከናወኑንም ገልጸዋል። አራት ሺ ሶስት መቶ ዘጠና ስድስት የሞት ምዝገባ በወቅታዊ በዘገየና የጊዜ ገደቡ ባለፈ ተመዝግቧል። እንደ አጠቃላይ በበጀት አመቱ የአንደኛ ሩብ አመቱ ውስጥ አንድ መቶ ሰባ ሁለት ሺ አስራ አንድ ምዝገባ በማድረግ ከእቅድ በላይ መከናወን መቻሉንም አቶ ዮሴፍ ንጉሴ ለብስራት ሬድዮ ተናግረዋል። ከዚህም ጋር ተያይዞ የፍቺ ጉዳይ አሳሳቢ የሆነ በመምጣቱ የወንጌል አማኞች በዚህ ጉዳይ ላይ ጥብቅ ጸሎት ማድረግ እንደሚገባቸው የዝግጅት ክፍላችን ጥሪ ያቀርባል። ውድ ተመልካቾቻችን መረጃዎቻችን አሁንም እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጮች ወዳገኝ ናቸው መረጃዎች እናልፋለን። ወንጌል በአፍሪካ በከፍተኛ ፍጥነት እየተስፋፋ በመሆኑ አፍሪካ የወደፊት የክርስትና እምነት ማዕከል ትሆናለች ተባለ። ባልደረባችን ሮማን ከሌል ተጨማሪ አላት። የወንጌል አገልግሎት በዓለም ዙሪያ እያደገ ቢሆንም አፍሪካ ያለው እድገት የሚያክል ግን የትም የለም ሲሉ ተመራማሪዎች ጄንሰን ማድሪክ ተናግረዋል። በአንጻሩ የምዕራባውያን አገሮች ዕድገት መጠነኛ ነው ሲል ለዓለም ወንጌላውያን አሊያንስ በጠቅላላ ጉባኤ የመጀመሪያ ቀን ላይ ተናግረዋል። በ1960 ወንጌላውያን ከዓለም አቀፍ የክርስቶስ አካል ስምንት በመቶ ብቻ ይይዙ እንደነበር ለተሰብሳቢዎቹ በቀረበው ጥናት የተገለጸ ሲሆን አሁን ይህ ቁጥር ከ25 ፐርሰንት በላይ መድረሱና ይህም በአጠቃላይ በዓለም ዙሪያ ያሉ የወንጌላውያን አማኞች ቁጥር ከ600 እስከ 650 ሚሊዮን እንደሚደርስ ኦፕንዶር የክርስቲያን ተመራማሪ ማድሪክ ተናግረዋል። እድገቱ በጥምር ምክንያቶች እንደሆነ በማብራሪያ ይኸውም በውልደትና በስብከት ወንጌል አገልግሎት መሆኑም ተነግሯል። ቀደም ሲል ወንጌላውያን ያልነበሩት ወደ ወንጌላውያን አማኞች መጨመራቸውም ገልጸዋል። በአጠቃላይ ከወንጌላውያን አማኞች ሰባ ፐርሰንት የሚሆኑ ክርስቲያኖች በአፍሪካ በኤሲያ፣ እና በላቲን አሜሪካ የሚኖሩ ሲሆን በአፍሪካ በተለይም ከፈጣን ከተማ መስፋፋት ጋር አብሮ ከወንጌላውያን አማኞች ቁጥር መጨመሩ ተገልጿል። ወንጌላውያን ለቤተሰብና ለወንጌል መስበክ ቅድሚያ መስጠታቸው እስከቀጠሉ ድረስ ይህ እድገት እንደሚቀጥል ይጠበቃል፣ በማለት የዘገበው ክርስቲያን ፖስት ነው። የሰይጣን አምልኮ ተከታዮች በቦስተን ከተማ ጉባኤ ማካሄዳቸው ተገለጸ። የሰይጣን አምልኮ ተከታዮች በአሜሪካ ቦስተን ከተማ በሚገኙ ማሪዮት ሆቴል ውስጥ በሚካሄደው ስብሰባቸው ላይ ተሰብስበዋል። እንደ ቢቢሲ ዘገባ በሳታን ኮን የተሰኘው ይህ ጉባኤ ከ830 በላይ ተሳታፊዎች ማሰባሰቡ ታውቋል። የሳታኒክ ቴምፕል ተብሎ በሚጠራው ቡድን በአሜሪካ መንግሥት እውቅና ያገኘ ሲሆን አባሎቹ እንደሚሉት በዲያቢሎስ ወይም በገሃነም አያምኑም። ነገር ግን ሰይጣን የሚለው ቃል ስልጣንን መጋፈጥና በሳይንስ ማመንን ለማወቅ ይጠቀሙበታል። በጉባኤው ላይ ከሚካሄዱ ስርዓቶችም ጸረ ጥምቀት አንባፕቲዝም ከሚለው ጽሑፍ መቀዳት እስከ መጽሐፍ ቅዱስ ገጾች መቀዳት ድረስ ከክርስትና የተለዩ መሆናቸውን ለማሳየት ነው። የሳታኒክ ቴምፕል ተብሎ በሚጠራው ድርጅት አባሎችና ተከታዮች በማሰባሰቢያ በበለጠ መሰባሰባቸው በአሜሪካ ውስጥ ስለ ሃይማኖት ነጻነት እና ባህላዊ ሴቶች ውይይት አስነስቷል። የቡድኑ አባሎች እንደሚሉት ሰዎች እምነታቸውን የመምረጥ መብት አላቸው እና ማንንም ማስቆጣት አይፈልጉም። ይሁን እንጂ ይህ መሰባሰቢያ ከሆቴሉ ውጪ የተለያዩ የክርስትና እምነት ተከታዮች ተቃውሞ አሰምተዋል። የሳታኒክ ቴምፕል ቡድን በአሜሪካ ውስጥ የሃይማኖትን ነጻነትና ሃይማኖትን ከመንግስት ነጻ መያዙን የሚያበረታቱ ፖለቲካዊ እንቅስቃሴዎችንም ያካሂዳል። ከእነዚህም ውስጥ ጽንስ ማቋረጥ አገልግሎት መስጠትና በየትምህርት ቤቶች ውስጥ ከራሳቸው እምነት ጋር ተዛማች ትምህርት እንዲሰጥ መጠየቅ ይገኙበታል። መረጃውን ከቢቢሲ አገኘ ነው። ከመቶ ዘጠኝ ዓመታት በፊት በጠርሙስ የተላኩ ደብዳቤዎች ተገኙ። ባልደረባችን ሮማን ከሊል ተጨማሪ አላት። ሁለት አውስትራሊያን ወታደሮች የጻፏቸው ደብዳቤዎች ከ109 ዓመታት በኋላ ተገኝተዋል። ጠርሙስ ውስጥ የተገኙ ደብዳቤዎች የተጻፉት በመጀመሪያ የዓለም ጦርነት ወቅትም ነበር። ደብዳቤዎቹ የተገኙት በአውስትራሊያ ደቡብ ምዕራብ ባህር ዳርቻ ነው። ሁለቱ ወታደሮች ጦርነቱን ከመቀላቀላቸው ከቀናት በፊት ደብዳቤ ጽፈው ጠርሙስ ውስጥ አኑረዋል። ማልኮል ኔቫል የተባለ ወታደር መርከብ ላይ የቀረበላቸው ምግብ በጣም ቆንጆ እንደነበር በደብዳቤ ለእናቱ ገልጿል። በጣም ደስተኛ ነኝ ሲል ለእናቱ መልእክት ያስተላለፈው ወታደሩ ደብዳቤው በጻፈ በወራት በ28 ዓመቱ ተገድሏል። ሌላኛው የ37 ዓመቱ ወታደር ዊሊያም ሃርሊ ከጦርነቱ ተርፎ ወደ ቤተሰቡ ተመልሷል። ደብዳቤዎቹ ለወታደሮቹ ቤተሰቦችም ተሰጥተዋል። አንድ የባህር ጥናት ባለሙያ እንደተናገሩት ጠርሙሱ ለመቶ ዓመታት ባህር ውስጥ ተቀብሮ ቆይቶ በስተ መጨረሻም ተንሳፏል ብሏል። ለቀናት በባህሩ ከተጓዘ በኋላም በባህር ዳርቻው ላይ ተገኝቷል። መረጃውን ከኢቲቪ መዝናኛ ያገኘ ነው። ውድ ተመልካቾቻችን መረጃዎቻችን የተከታተላችሁትን ይመስል ነበረ። መረጃዎቹን በመምራት ኔ አስጨናቂ ሀብታሙ ከመላው የህይወት ቴሌቪዥን የስቱዲዮ ባለሙያዎች ጋር ከእናንተ ጋር ቆይታ አደረኩኝ። ከቀር የህይወት ቴሌቪዥን መሰናዶች ጋር መልካም ቆይታ